በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እስቲ አንድ ጥያቄ ልጠይቃችሁ። መፍትሄ ፍለጋ ክልባችሁ ትልቀት ጸልያችሁ መልሱ የዘገየበት ብሎም የተፋበት ጊዜ ያጋጥሟችሁ ያውቃል? እግዚአብሔር ሆይ የታለህ ጩኸቴ አይሰማህም ሆይ ብላችሁ አንገታችሁን የተፋችሁበት ምሽትስ ነበር? ብዙዎቻችን በዚህ መንገድ አልፈናል። እግዚአብሔር የረሳን ወይም በረከቱን የከለከለን ይመስለናል። ነገር ግን ወዳጆቼ እውነታው ሌላ ነው። ብዙ ጊዜ ችግሩ የእግዚአብሔር እጅ ማጠር ሳይሆን ሳናውቀው በሕይወታችን ውስጥ የገነባናቸው ድምፅ አልባ ልማዶች ናቸው። እነዚህ ልማዶች ልክ ቱቦ ውስጥ እንደተጠራቀመ ቆሻሻ የእግዚአብሔርን የጸጋ ፍሰት በሕይወታችን ይዘጋሉ። ዛሬ ጠላት በረከታችሁን ለማቆም የሚጠቀምባቸውን አምስት የተለመዱ ግን አደገኛ ልማዶች እንገልጣለን። እነዚህን ነገሮች ከሕይወታችሁ በማጽዳት እንዴት እንደገና ወደ እግዚአብሔር ሞገስና በረከት እንደምንገባ መጽሐፍ ቅዱሳዊውን ቁልፍ እንመለከታለን እስከ መጨረሻው አብሮን ይቆዩ። የተዘጋው በር ሲከፈት በግልጽ እንመልከት። የመጀመሪያውና ብዙዎቻችሁን በምድረ በዳ ያስከረን ልማድ ማጉረምረምና አሉታዊ ንግግር ነው። ማጉረምረም ላዩን ሲያዩት ጉዳት የሌለው ትራ ንግግር ይመስላል። ኑሮ ተወደደ፣ ሀገሩ ጠፋ፣ እኔ ብቻ ነኝ ያለሁት እንላለን። ነገር ግን በመንፈሳዊ ዓለም ማጉረምረም እምነትን የሚበላ ቃንሰር ነው። እስቲ እስራኤልን ሕዝብ አስታውሱ በግብጽ ባርነት ቀንበር ስር ነበሩ። እግዚአብሔር በታላቅ ታምር ባህር ከፍሎ አወጣቸው። በምድረ በዳ ከሰማይ መና ወረደላቸው። የሚጠጡት ውሃ ሰጣቸው። ቅዱሱ መልአክ በፊታቸው ሄድ ነበር። አብሮነቱ ከነሱ አልተለየም። ነገር ግን መጽሐፍ ቅዱስ በዘሁልቁ ምዕራፍ 14 ላይ ምን ይላል? በምድረ በዳ ያለቀው ትውልድ ወደ ተስፋዊቱ ምድር መግባት ያልቻለው በሃጢያቱ ብዛት ብቻ ሳይሆን በማጉረምረሙ ምክንያት እንደነበር ይነግረናል። እግዚአብሔር እንዲህ አለ በኔ ላይ የሚያጉረምርሙትን የዚህን ክፉ ማህበረሰብ ሮሮ የምሰማው እስከ መቼ ነው ልብ በሉ ማጉረምረም ትኩረታቱን ከእግዚአብሔር መልካምነት ወደ ችግራችሁ ስፋት ያዞራል ይህ ደግሞ መንፈሳዊ አይናችሁን ያሳውራል የጠላት ሰልጥቆ ቀላል ነው ሰይጣን የሚፈልገው አንድ ነገር ነው እሱም አፋችሁ ከእግዚአብሔር ተስፋ ጋር ሳይሆን ከሽንፈት ጋር እንዲስማማ ማድረግ ነው ሁሌም ስለ ችግር የምታወሩ ከሆነ ሁሌም ስለ ድህነት የምታጉረምርሙ ከሆነ ሳታውቁት ያንን ነገር ወደ ህይወታችሁ የጋበዛችሁት ነው። የሰው ቃል ኃይል አለው እንደሚባለው አፋችሁ የህይወታችሁ መሪ ነው። ታዲያ መፍትሄው ምንድን ነው? መፍትሄው ምስጋና ነው። ወገኖቼ ምስጋና የመንግስተ ሰማይ ቋንቋ ነው። ሐዋርያ ጳውሎስ በፊልጵስዩስ ምራት አንድ ላይ ሁሉን ነገር ያለ ማጉረምረምና ያለ ክርክር አድርጉ ይለናል። መፍትሄው ቀላል ነው። ማጉረምረም ሲሚጣባችሁ በምስጋና ቀይሩት። በቂሳችሁ ምንም ባይኖር ስለ ጤናችሁ አመስግኑ። ነገሮች ቢጨልሙ ስለ እግዚአብሔር ታማኝነት አመስግኑ። ምስጋና የተዘጋን በር ይከፍታል። ምስጋና የእግዚአብሔርን ክንድ ያንቀሳቅሳል። ዛሬ ወስኑ። ከአፌ የሚወጣው ቃል በረከትን የሚጠራ እንጂ እርግማንን የሚያጸና አይሆንም በሉ። ልማድ ሁለት ይቅር አለማለትና ቂም። ሁለተኛው እና ምናልባትም በጣም አደገኛው የበረከት ደንቃራ ይቅር አለማለትና ቂም ነው። ይህ የጠላት ዋናው መሳሪያ ነው። ሰይጣን አንድ ምስጢር ያውቃል። ይቅርታ ያላደረገ ልብ ለጸሎት የተዘጋ ልብ እንደሆነ ያውቃል። እስቲ ራሳችሁን ጠይቁ። በልባችሁ ቂም ይዛችሁ አባታችን ሆይ ብላችሁ ስትጸልዩ ጸሎታችሁ ጣራውን ያለፈ ይመስላችኋል? ጌታችንና መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ ስድስት ላይ አስደንጋጭ ማስጠንቀቂያ ሰጥቶናል። ለሰዎች ኀጢአታቸውን ይቅር ባታደርጉ አባታችሁም ኀጢአታችሁን ይቅር አይላችሁም። ይህ ማለት ምን ማለት ነው? ይቅር አለማለት ከሰዎች ጋር ብቻ ሳይሆን ከእግዚአብሔር ጋር ያላችሁን ግንኙነት ይቆርጠዋል። ቂም እንደ መርዝ ነው። መርዙን ጠጥቶ ሌላው ሰው እንዲሞት እንደ መጠበቅ ነው። እውነት እላችኋለሁ የበደላችሁ ሰው በሰላም ተኝቶ እያደረ፣ እናንተ ግን በቂም እሳት እየተቃጠላችሁ እንቅልፍ ታጣላችሁ። ይህ የማን ኪሳራ ነው? የእናንተው አይደለምን? ጠላት እናንተን ተጎጂ አድርጎ ማስቀረት ይፈልጋል። ያለፈውን ሕመም እንድታሰላስሉ ቁስሉ እንዳይደርቅ እያደረገ ይነካከዋል። ነገር ግን ወዳጄ ይቅርታ ማለት የበደለን ሰው ትክክል ነው ማለት እኮ አይደለም። ይቅርታ ማለት እስረኛውን መልቀቅ ነው። የሚገርመው ነገር እስረኛውን ስትለቁት እስረኛው እናንተ ራሳችሁ እንደነበራችሁ ትረዱታላችሁ። መፍትሔው በእምነት ይቅርታን በእምነት መስጠት ነው። ስሜታችሁ እስኪፈቅድ አትጠብቁ። ይቅርታ ስሜት ሳይሆን ውሳኔ ነው። ዛሬ፣ አሁኑኑ በልባችሁ ያሰራችሁትን ቂም ያዛችሁበትን ሰው አስቡ። ስሙን ጠርታችሁ እግዚአብሔር ሆይ ስለ መንፈሳዊ ነጻነቴ ስለ በረከቴ መፍሰስ ስል ይቅር ብዬዋለሁ በሉ። ያኔ ልባችሁ ሲቀል፣ ሰላማችሁ ሲመለስ፣ እና የቆመው በረከት ሲንዶለዶል ታዩታላ ሶስተኛው ልማድ ቀስ በቀስ ወደ መንፈሳዊ ድርቀት የሚወስደን ጸሎትንና የእግዚአብሔርን ቃል ችላ ማለትን ገንዘብ ማድረግ ነው። ብዙ ክርስቲያኖች እግዚአብሔርን ይወዳሉ፣ ነገር ግን የኑሮ ውጣ ውረድ፣ ስራ፣ ሶሻል ሚዲያና ጭንቀት ጊዜያቸውን ይሻማቸዋል። ጠላትኮ እናንተን ለማጥፋት ሰይፍ መምዘዝ አይጠብቅበትም። እሱ የሚፈልገው እናንተን የማይረባ ግን ደግሞ የማያፈናፍን ስራ ማስያዝና ማዝናጋት ብቻ ነው። መጽሐፍ ቅዱስን እንዳታነቡ ወደ ቅድስት ቤተ ክርስቲያን እንዳትሄዱ በጸሎት ከእግዚአብሔር ጋር እንዳትገናኙ ካደረገ ምንጩ እንደደረቀ ወንዝ ትሆናላችሁ። ሰውነታችንን በቀን ሶስት ጊዜ እንመገባለን። ነፍሳችንን ግን በሳምንት አንዴ ወይም አልፎ አልፎ የሚንመገብ ከሆነ እንዴት መንፈሳዊ ጡንቻ ይኖረናል? ሮሜ 10 ላይ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። ቃሉ ከሌለ እምነት የለም። እምነት ከሌለ ተራራን የሚያህል ችግር ሲመታባችሁ አቅም ታጣላችሁ። መኪና ያለ ነዳጅ አይሄድም፣ ክርስቲያንም ያለ እግዚአብሔርን ቃልና ጸሎት አይራመድም። ብዙዎቻችን ጊዜ የለኝም እንላለን፣ ነገር ግን ወገኖቼ፣ ለስልካችን፣ ለወሬ፣ ለቴሌቪዥን ጊዜ አለን። ችግሩ የጊዜ ሳይሆን ቅድሚያ የመስጠት ጉዳይ ነው። መፍትሄው ዲሲፕሊን ነው። ቀኑን ከእግዚአብሔር ጋር ጀምሩ። ረጅም ሰዓታትን መጸለይ ላይጠበቅባችሁ ይችላል። ነገር ግን ጌታ ሆይ ዛሬን ካንተ ጋር ጀምራለሁ ብሎ ቅዱስ ቃሉን ማንበብ የመንፈስን ጆሮ መክፈት ነው። ይህ ልማድ ሲኖራችሁ የእግዚአብሔርን ድምፅ ትሰማላችሁ። የእግዚአብሔርን ድምፅ የሚሰማ ሰው ደግሞ በረከት የት ጋር እንዳለ ያውቃል። ጸሎት የእግዚአብሔርን የበረከት ማከማቻ ቤት ቁልፍ መያዝ ነው። ቁልፉን ጣላችሁት ማለት በረከቱን አጣችሁ ማለት ነው። ተመለሱ ዛሬ ወደ ቅዱስ ቃሉና ወደ ጸሎት ተመለሱ ልማድ አራት የተደበቀ ኃጢአት አራተኛውና ብዙዎችን በጨለማ ወህኒ የዘጋባቸው ልማድ የተደበቀ ኃጢአት ነው መጽሐፍ ቅዱስ በምሳሌ ሃያ ስምንት ላይ እንዲህ ይላል ኃጢአቱን የሚሰውር አይለማም የሚናዝዛትና የሚተዋት ግን ምህረትን ያገኛል ይላል እዚህ ጋር ልብ በሉ አይለማም ወይም አይበለጽግም ነው የሚለው የተደበቀ ኃጢአት የበረከት እምብርት ላይ የሚቀመጥ አደገኛ አንበጣ ነው ጠላት ጆራቹ ላይ መጥቶ እንዲላችኋል ማንም አላየም ዝምበል ብትናገር ትዋረዳለህ እግዚአብሔርም ተስፋ ቆርጦብሃል ነገር ግን ይህ የሰይጣን የድሮ ውሸት ነው ኃጢአት በጨለማ ውስጥ ያድጋል ይፋፋል ስር ይሰዳል ልክ ያልታጠበ ቁስል በፋሻ እንደመሸፈን ነው በላዩ ላይ ንጹህ ቢመስልም ውስጥ ለውስጥ እየመረቀዘ እያበጠ እናንተን እየገደለ ይሄዳል ንጉሥ ዳዊት በስምጣ ኃጢአቱን በሸፈነ ጊዜ አጥንቶቹ እንደተሰብሩ ተናግሯል። ነገር ግን በተናዘዘ ጊዜ ፈውስ መጣ። ወንድሜ እህቴ፣ እግዚአብሔር ኃጢአታችሁን የምትናዘዙት ሊፈርድባችሁ አይደለም፣ ነፃ ሊያወጣችሁ እንጂ። የተደበቀ ነገር ሰይጣንን ኃይል ይዘተዋል። ወደ ብርሃን የወጣ ነገር ግን ኃይሉ ይሰበራል። መፍትሄው ንስሐ ነው። ዛሬውኑ ወደ ብርሃን አውጡት። ጌታ ሆይ፣ በዚህ ጉዳይ ተሸንፍ ያለው ዕርዳኝ፣ አከማጣው ብላችሁ ሁሉ እግዚአብሔር የምትሰፍኑትን ይገልጠዋል፣ የምትገልጡትንም ግን ይሸፍነዋል። የእግዚአብሔር ምህረት ከናንተ ውድቀት ይበልጣል። ዛሬ ሰንሰለቱን በንስሐ ቁረጡት። ልማድ አምስት በራስ መመካት። አምስተኛውና የመጨረሻው ልማድ በጣም ረቀቅ ያለ ወጥመድ ነው። በራስ መመካትና በራስ ጥበብ መደገፍ፣ እኔ ይችላለሁ፣ እኔ አውቃለሁ፣ እኔ ጎበዝ ነኝ የሚል መንፈስ ትዕቢት ማለት እግዚአብሔርን አንተ አታስፈልገኝም፣ ጉዳዩን እኔ ይወጣዋለሁ ብሎ ከዙፋኑ ማውረድ ነው። ሰይጣን የወደቀው በዚህ ትዕቢት ነበር። በራስ መመካት የእግዚአብሔርን ጣልቃ ገብነት ያግዳል። ምሳሌ ሦስት ላይ በፍጹም ልብህ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ ይላል። በራሳችሁ ስትሮጡ ትደክማላችሁ። በራሳችሁ ስትታገሉት ወድቃላችሁ። ነገር ግን ጉዳዩን ለእግዚአብሔር የሰጠ ሰው እግዚአብሔር ሲዋጋለት ያያል። ሙሴ ባህሩን የከፈለው በራሱ ጉልበት አልነበረም በታዘዘው በትር እንጂ። መፍትሄው ለእግዚአብሔር መተው ነው። እጆቻችሁን ወደ ላይ አንስታችሁ ጌታ ሆይ፣ ጥበቤ፣ ገንዘቤ፣ ጉልበቴ ያላመጣውን ሰላም አንተ ስጠኝ፣ እኔ ደክሜ ያለው አንተ ተረክበኝ ማለት አለባችሁ። የእግዚአብሔር ኃይል የሚጀምረው የእናንተ አቅም ሲያልቅ ነው። ዛሬ ሸክማችሁን አውርዱ። የራሳችሁን ካርታ ቀዳችሁ ጣሉና የእግዚአብሔርን የፍቅር ምሪት ተቀበሉ። እንግዲህ ወገኖቼ ማጉረምረም አይናችሁን ያሳውራል፣ ምስጋና ግን ይከፍታል። ይቅር አለማለት እስር ቤት ነው፣ ይቅርታ ነጻነት ነው። ጸሎትን መተው ድቃም ነው፣ ወደ ቅዱስ ቃሉ መቅረብ ጉልበት ነው። የተደበቀ ኃጢአት በሽታ ነው፣ ንስሓ ፈውስ ነው። በራስ መመካት ውድቀት ነው። በእግዚአብሔር መደገፍ ድል ነው። እነዚህን ልማዶች ዛሬውኑ አሰውሉ። ይህን ስታደርጉ የዘገየው በረከት ሲመጣ፣ የደረቀው ሕይወት ሲለምልም ታያናችሁ። ኤርምያስ 29 ላይ ለናንተ የማስባትን አሳብ እኔ አውቃለሁ ፍጻሜና ተስፋ እሰጣችሁ ዘንድ የሰላም አሳብ ነው እንጂ የክፉ አይደለም ይላል። ይህ መልእክት ውስጣችሁን ከነካው ለራሳችሁ ብቻ አትያዙት። በረከት ለሚዘገይበት ተስፋ ለቆረጠ ወዳጃችሁ አሁኑኑ ሼር አድርጉለት። ኮመንት ላይም የሚያንሱ ነገሮችን ለተወዳጅ ኦርቶዶክሳንያን አካፍሉ። ለቀጣይ መንፈስን የሚያድንሱ መልክቶች እንዲደርሳችሁ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። ምስጋና ይሁን አንድ አምራክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትር ለዘለ ዓለሙም አሜን።